ከበሩ አፈ ጉባኤ የተከበራችሁ የምክር ቤት አባላት፣ እኔም በቅድሚያው እንኳን ለአምስተኛው የምርጫ ዘመን በለ 2018 በሰላም አደረሰ ማለት እወዳለሁ። በዚህ የክረምት ወቅት ከህዝብ ጋራ የመራጭ ተመራጭ መድረክን በማዘጋጀት ከህዝብ ጋራ ውይይት በማድረግ ተሰርቷል ማለት ብቻ ሳይሆን በተሰራው ህዝቡ ምን ያህል እየተጠቀመ ነው። በተጨማሪ ደግሞ በየተመረጥንበት የምርጫ ክልል የጎደሉ የህዝብ ጥያቄዎች፣ የተዘነጉ የሚነሱ ቅሬታዎችም ካሉ አዳምጠን ምላሽ መስጠት እንድንችል የተደረገው መራጭ ተመራጭ መድረክ እንዲሁም የተነሱ ጥያቄዎች በጣም ተገቢ ናቸው። እንደዚህ አይነት መድረኮችም በየጊዜው ስለሚካሄዱ ለህዝብ የገባነውን ቃል በትክክል መተግበር ላይ ህዝብን አክብረን ከህዝብ አዳምጠን ለህዝብ ምላሽ ሰጥተን መስራትን እያጠናከሩ በመሆናቸው ተገቢውን ክብር እንሰጣለን። እንዳስፈጻሚ እነኚህን የሚነሱ ጥያቄዎችንም ለመመለስ ያለብንን ግዴታ እንዲሁም ደግሞ ኃላፊነት የሚሰማን መሆኑን በቅድሚያ ማንሳት እወዳለሁኝ። እንግዲህ በጥቅሉ የምክር ቤት አባላት ያነሳችሁት ጥያቄ አጠቃላይ ጥያቄዎቹን ይዘታቸውን ስናይ የከተማችን ህዝብ ዋናው አጀንዳው እና ከምንም በላይ ቅድሚያ የሚሰጠው ትኩረቱም ልማት ላይ መሆኑን ያሳያል። የጠየቀው የልማት ጥያቄ ነው። የበለጠ መልማት፣ ሰፊ ስራ እድል መፍጠር፣ ከታየው ውጤት በላይ ተጨማሪ ውጤቶችን እንድናስመዘግብ የህዝቡን የዕለት ዕለት ኑሮ ሊያሻሽሉ የሚችሉ የህዝብ ህይወት ላይ ተጨባጭ የሆኑ ለውጦች ሊያመጡ የሚችሉ ስራዎች እንዲሰሩለት የተሰሩ የተጀመሩ ስራዎችም ደግሞ እንዲሰፉ ከዚህ በላይ ዘላቂነታቸውን እንዲያረጋግጡ እዚህ ላይ ትኩረት ያደረጉ ጥያቄዎች ናቸው የተጠየቁትና እንደዚህ አይነት ጥያቄዎች ያው እነኝንም ብንመልስ አይቆሙ ይቀጥላሉ። ምክንያቱም እንደ ሀገርም ግባችን ብልጽግና ነው የሰው ፍላጎትም በየጊዜው እየጨመረ ጥያቄዎቹና፣ አይነታቸው ስፋታቸው በዛው ልክ እየጨመረ እያደገ የሚሄድ እንጂ የሚቆም አይደለም። መንግስትም እነኚህ እያደጉ የሚሄዱ የህዝብ የመልማት ፍላጎቶችን እያዳመጠ ሁሉንም ነገር በአንዴ መመለስ እንኳን ባይቻል እያቀደ መመለስ ኃላፊነት አለበት። ለዛም ደግሞ ተነሳሽነት ያለው መንግስት ነው። የከተማ አስተዳደራችን ይሄንን መድረክ ከዚህ በፊት በምክር ቤት ባልተለመደ ክረምት ላይ ከህዝብ ጋራ እንዲሁም ደግሞ በመሀል ስድስት ወር ከመድረሱ በፊት የምክር ቤት ስብሰባ በማድረግ በርካታ የአመቱ እቅዶች ተተግብረው ከመሄዳቸው በፊት አሁንም በጀት አመቱ ያልተካተቱ ትኩረት ያልተሰጣቸው ጥያቄዎችና የልማት ስራዎች ካሉ ህዝብ የሚጠይቃቸው ጥያቄዎች ካሉ እቅዳችን ውስጥ አካተን ለመስራት ሰፊ እድል የሚሰጡ ናቸው። አሁን የምንገኘው የጥቅምት ወር መጀመሪያ ላይ ነው። በአብዛኛው የተግባር ስራዎች የሚሰሩት በቀጣይ ወራት ውስጥ ነው እና የተነሱትን ጥያቄዎች በዚህ አመት ውስጥ አካተን ምላሽ የምንሰጣቸውን እንዲሁም ግልጽ ለማድረግም በዝርዝር እቅዳችን ላይ ህዝቡ በየደረጃው እየተዋየ ውይይትም የሚያደርግ መሆኑ እንደተጠበቀ ሆነው ነገር ግን ደግሞ ለተከበረው ምክር ቤት የትኞቹ ናቸው በዚህ ዓመት ትኩረት ሰጥተን የምንሰራው። አንዳንዶችም ደግሞ የመረጃ ግልጽነትም ስለሚያስፈልጉ ቅድም አመራሮች ለምክር ቤቱ የሰጡት ማብራሪያ እንደተጠበቁ ነው። የተወሰኑ ተጨማሪ መረጃዎችን ለመስጠትና እንዲሁም እቅዶቻችንን እግረ መንገዴን ግልጽ እያደረግኩ ለመሄድ እሞክራለሁ። የመጀመሪያው ከሰላም አንጻር የተነሳው ነው። በሚገባ ተብራርተዋል። ግን ለማጠናከር ያክል እንዴት እነኚህ ሁሉ ኩነቶች በአዲስ አበባ ተካሂደው በሰላማዊ ፍጹም በሆነ ሰላማዊ ደማቅ ውብ ሆነው ሊጠናቀቁ እንደቻሉ ምን ሌሰን ተወስዷል በሌሎች ስራዎቻችን እንዴት ነው የምናሰፋው የመጡትንስ ለውጦች እንዴት ነው የምትመዝኑት ምን እንድምታ አላቸው የሚለው በሚገባ ትኩረት ሊሰጠውም ትምህርት ሊወሰድበት የሚገባው ነው። ዋናው ህዝብ ነው ነው የምንለው እኛ በትክክልም ህዝብ ስለሆነ ማለት ነው። የአዲስ አበባ ነዋሪዎች ከመንግስት ጋር ተቀራርቦ በመስራት በምናደርጋቸው የውይይት መድረኮች ተልእኮ ይዞ በተግባባንባቸው ጉዳዮች ላይ መፈጸም ላይ በምሳሌነት የሚጠቀስ ህዝብ ነው። በእያንዳንዱ ባደረግናቸው ኩነቶች ህዝብ ያላሳተፍንበት ባለድርሻ አካል ያላሳተፍንበት ብቻችንን የሰራ ነው ምንም ነገር የለም በክረምቱ ካካሄድ ነው ለመጀመሪያ በሀገራችን ከተካሄደው የክላይሜት ሰሚት ወይም ደግሞ የአየር ንብረት ለውጥ ጉባኤን ካየ ነው ሶስት ጉባኤዎች ናቸው በአንድ ጉባኤ በአንድ ወቅት ላይ የተካሄዱት ወደ 25 ሺህ የሚደርሱ የውጭ ዜጎች ወደ ሀገራችን በአንድ ጉባኤ የመጡበት የመጀመሪያው ኩነት ነው። በጣም ትልቁ ኩነት የሚባለው ማለት ነው። በነኚህ ኩነቶች ከተማ ማጽዳት፣ ማሳመር ወይም ደግሞ የነበሩትን መሰረተ ልማቶች የበለጠ ለአገልግሎት ብቁ የማድረግ ብቻ ሳይሆን ህዝቡ ሚናው ምንድን ነው፣ እነኚህ ኩነቶችስ ወደ ሀገራችን ሲመጡ ምን ማለት ነው የሚለውን ከህዝብ ጋራ በየደረጃው ውይይት አድርገናል። አንድ ከባለ ድርሻ አካላት በተለይ ከሆቴልና አገልግሎት ሰጪ ተቋማት ጋር ውይይት አድርገናል። ውይይት አድርገን ግልጽነት ፈጥረን እውነቱን ለመናገር የሆቴል ባለቤቶች የሆቴል ይዘታቸውን እስከሚቀይሩ እድሳት እስከሚያደርጉ አዳዲስ እቃዎችን ገዝተው ማስገባት አገልግሎታቸውን ማዘመን የሰው ኃይላቸውን የሀገራችንን እንግዳ ተቀባይነት በሚያጎላ ደረጃ አሰልጥ ነው። የሆቴል ማህበራትም ስልጠናዎችን በነፃ ሰጥተው ዝግጅት ያደረጉበት ትልቅ ጉባኤ ነው ያካሄድ ነው አምራቾች ምርታቸውን በተለያየ ቦታ ላይ ለኮንፈረንስ ቱሪዝምን ለማሳደግ ታሳቢ ባደረገን ስራ ዛሬም ብቻ እንመልከት፣ ከፊታችን ያለውን በተደጋጋሚ የሚፈጠሩትን ኮንፈረንሶች ታሳቢ እናድርግ ስንላቸው ዋጋ እየቀነሱ የምርት ጥራትን እያስተካከሉ ሆቴሎችም ከ30% እስከ 50% ድረስ የእለት ገበያቸውን ወይም ደግሞ የሆቴል አገልግሎታቸው ዋጋ ቀንሰው ለዛሬ ብቻ ሳይሆን ለወደፊትም አዲስ አበባ መልሰው መላልሰው መምጣትን እንዲወዱት እንዲፈልጉት፣ አፎርደብል ነው ብለው ደግሞ እንዲያምኑ የማድረግ ስራ ሰርተዋልና ምስጋና ይገባቸዋል። በየቦታው አገልግሎት የሚሰጡ ከትራንስፖርት ጀምሮ ከተማችን ላይ ከጽዳት ሰራተኞች ጀምሮ የነበራቸው ሚና እውነቱን ለመናገር ትልቅ ክብር የሚቸራው ነው። ህዝባችን በአጠቃላይ እነኚህ ሁሉ እንግዶች በየአዳራሹ የሚውሉ አልነበሩም። ብዙ ከተማ ውስጥ ይዘዋወሩ ነበር። የምክር ቤት አባላት በሰፊው አጋጥሟቸዋል ብዬ አስባለሁኝ። በተለይ በስድስት ኪሎ በሽሮ ሜዳ፣ እንዲሁም ደግሞ እነኚህ በኮሪደር ልማት የለሙት የመዝናኛ አካባቢዎች እስከ ምሽቱ አራት ሰዓት ድረስ መመልከት በዛን ሳምንት በጣም ግልጽና የተለመደ ነበረና፣ በዛ ሁሉ ውስጥ ሁሉም በየቦታው እንግዳን አክብሮ የሚቀበልበትና የሚያስተናግድበት ሁኔታ ነው ያለው የታየው። በዚህ በጣም እንኮራለን፣ በህዝባችን ደግሞ ክብር የሚገባል።